ሰዎች ስታስቢው እሱኮ ማለት ነው። እንዴት ነው የምታስቢው? ትላንት ሀይሚ ጋር ተለያይቱ ዛሬ ሌላ የሚያፈቅ ሌላ የሚያመጣ? አይ አይምሯችን የሚያስበው ሊበቀላት ነው። በቃ ሀይሚ ላንጨረ ጭራት በፍራንክ እንሰራላን የመጣ ፈጣሪ ይጠብቀን። ዳምጡንም ካፋችን ክፉ ቃል እንዳይወጣ አንድም ሰው ትንፍሽ እንዳትሉ ብዬ ቅድም ተናግሬያለሁ። መልካቶ የዛሬውን ቪዲዮ ደግሞ በደንብ ብነየውና ማታ በደንብ አርገን እናስረዳሻለን። በገባሪ ትላንትና ትላንትና አይተሽዋል። ገስታችን እኮ የሰራ ነው። ጠዋት ስገባ ቲክቶክ ላይ እንዴት ደስ ይላል! በጣም ተደስ አንቺ የቲክቶኮቱ የእውነት ማለት ነው የእውነት የእውነት የእውነት ማለት ነው። የምሚ ቤት ያለ ነው። እነ ኦስ ና ሃይሚና ቲጂ እና መርካቶ በቃ እነዚህ እውነት ሁሉም እንደኔ በውስጥ ጽፉላቸው፣ ኋላ አይጽፉላችሁም። እኔ ቀልዴ ጨዋታ እንዳለ ሆኖ እመኝ፣ በውስጥ የሚያወሩን ብዙ አሉ፣ የሚወዱን ብዙ አሉ። አሁንም መርካቶ፣ አሁንም ወደፊት የመመለሽ ነገር ብኖረኝ እኛ እንወዳቸዋለን። ጥግ ድረስ እናስጨርሳቸዋለን። እልሃችንን እስካስጨረሱ እኛ እናስጨርሳለን። ፕሮፋይል ዜድ ቅድም ሰምቻታለሁ፣ እወዳታለሁ አልቀይርም ብላል። እኔም እቺን ፎቶዬን ማለት ነው ሀይሚና ብሩኬ ተጋብተው እስካላየው ድረስ ፎቶ አትወርድም ከፕሮፋይል ጨርሻለሁ። በጣም ነው ሞልታለሁ። ፎቶዬን፣ ፕሮፋይልን አልቀይርም። ያስከራይ ፕሮፋይልን አልቀይርም። ልደቷን ገስት ነው የምንሰራላት እኮ ልደቷ ደግሞ ሲመጣ ነገ በስተያ ነገ ነው ልደቷ። ኦረዲ ዛሬ አስራ አራት ነው፣ ነገ አስራ አምስት ነው ነው ነገ ሰኞ 16 ሰኞ ነው። ልደቷን ደግሞ መርካቶ የምንናረጋ መሰለሽ የምንቤት እዚህ ገስታችን እንከፍታለን። እንኳን ተወለድሽ እያልን በፎቶ አሸብረ ብንላል። ገስ ድብና ንስራለን። ብሩኬንም እሷንም እንኳን ደስ አላችሁ ብለን ገስታችን እንሰራለን። መልካም ንግግራችን ይሰሙናል፣ ይደርስላቸዋል። ይኸው ትናንትና የተናገረው ብሩኬ ደርሶ

ሚዛን ምንም ሳቅም የለኝም። ማንስ አርጊ እውነት ሰውነቴ ሁሉ እየተንቀጠቀጠ ነው። እኔ ኮዚህ ላይ እየሰማሁትኝ መርካቶ ይሄ እኔ እኔም አኔ መማክተኝ ነው። ብዙ ብዙ ማናውራ ማታ ቪዲዮ የሆነ ሰው አንዳንዴ በሚወሰተው ሌላ፣ በውስጥ የሚወራው ሌላ ነው። ምናልባት ከጀርባ ልኖር ትችላለች። ምናልባት ሀይሚ ከመሀል ኖራ ሰፕራይዝ ሊያደረጓት ይችላሉ። እነዚህ ሁለት ልጆች ሀይሚን የምናውቀው ታሪክ የለንም እኮ ሰው የማታው ቪዲዮ እንየውና በደንብ እናብራረዋለን። እዚች ቦታ ተቀምጠ ሀይሚ ማውቃን የጠፋችሽ ባትሽ ጨቀጭቁኛል ብላ ለዛ ነው እንጂ ትገባ ነበር። ሀይሚም ጠፋች። ሀይሚ ቻናል ሸርሸራ ሀይሜ ማን? ሀይሜ ቆንጆ ሀይሜ ቆንጆ አሁን ብትመጣ እንደኔ ነው የምትልሽ። መሀላ ነው ስትመጣ። ቪዲዮውን ግልጽ ሲሆንልን ነው ግልጽ አድርገን የምናብራራው። መርካቶኝ ራስሽን ጠብቂ ነት የእውነት የሚሚ ቤት አለ። ቲክቶኩንም ዩቱበሩንም አጨናንቆታል ብላቸው አታምኖም። ዩቱበሩንም ቲክቶክንም እንዴት እንዳጨናነቀው እኛ የማውቀው በየቦ ታውኔ ማ አይኔ ስላቸዋለሁ እኔ የለሁም። ትላንት አሁን የለቀቃችሁትን እኔ አላየሁም። ልጅ ሰምቻለሁኝ አይቼዋለሁ በቲክቶክ መንደር ባቸው የዩቲዩብ መንደር እና እንቀጥልበት። በዚህ የእውነት በጣም ደግሞ ደስ ሲል ደግሞ የተሰራው ራሱ ደስ ሲል የእውነት በቃ ተዋ ሳይፍ እንዴት ነው ደስ ያለኝ በቃ ዛሬ ሰላም ሆኖ ይመጣሉ ልጅ አሁን ሌላ ትክክሳት ያረብ ምንም ትኩሳት የለውም። ምንም ትኩሳት የለውም። እንደ እናንተ ራሳችንን እናረጋጋ። ትኩሳት የሚባል የበረዴ ቀዘቀዘ የሚባል የለውም። ልብና ፕራንክ ሊያረጋት ነው። ልጅቷ ትታያለች። ዳራ ሰፕራይዝ በይው እንጂ ሰኞ። ሰፕራይዝ አለ ሰኞ ሰብስክራይብ እናንተ የምታወሩት ሁሉ ማለት ነው፣ ዩቲዩብ ማለት በጣም ምርጥ ሆናችሁ እና መሰግነ። የእውነት የእውነት ነው የምላችሁ፣ ወላሂ እኔ አላቅም ይሄን ሀል። እንግዲህ አስቡ፣ ኦቪስዬ፣ እንግዲህ ውሸት ከሆነ መስክሪ እዚጋ፣ ሴሚ ኦቪስ፣ እኛ እዚጋ ሆነን ማለት ነው እዚጋ ሆነን የለፈለፍነው ሁሉ ዩቲዩበር በፊልም በቪዲዮ አስመስለው እያመጡት ነው እውነት የምናወራው ፍሬ እየደረሰልን ነው። በዛም ይሁን በዚህም ዝም መተን አሁን አልፎ አልፎ በሳቅም በጨዋታ ይሄ ቢሆን ይሄ ነው ብለን የምናስረዳው ነገር አለ። እሱ ደግሞ ዩቱበር ስከዱ እውነቱ ነው እየመጣልን ነው። ወላ እየመጣ ነው። በራሳችሁም እያየ ዝም መተን የምናስረዳችሁ በምን ያቃችሁ ምናምን ትሉናላችሁ። ሰው ግን እነሱ የሚያወሩት ሆኖ ነው የምናገኘው በደንብ ያቁ የወታደር ቤት ነው አታቂም። ዛሃራ መልሽ ኩን ማዓላህን የእውነት የእውነት ፈትያ ነዛ በምን እንመልሳት? ኦብሲ ፈትያ ፈትያ ብላ ሰማን ቀይራ ነው ኩን ማዓላህ ኩን ማዓላህ ነኛ ለጥ ኦብሲ ብላ መልሱ ወይ ላፍ መልሱኛ ኩን ማዓላህ ነኝ ብላለች። ፈትያ ብላ መታለና ሰንትን አርጓት

ስሟን እስኪ ደግሞ መልሽ ያስተካክለዋለሁ ወይንም እንላታለሁኝ እና ፈትያ ቁማ አለህ እንኳን ደህና መጣች፣ ማይ ላቭ ካሜራ ማናችንን በጣም ነው የማመሰግንሽ። እየቀረሽ ቪዲዮችንን እያዳረሽልን ነው። በጣም በጣም ነው የምንወድሽ። እኔ እንጃ በሰው ስልክ ነው የመጣሁት ማለች ወይ? ወይ አዎ ሁለት ደቂቃ አዎ ሁለት ደቂቃ አውሪና ማውራ ነገር አለ እፈታችኋለሁ በውስጥ ላክልኝ ጨርሽ አውሪ አውሪ አውሪ ማሬ ሚውት ላድርግልሽ አውሪ ይሰማሻለሁ ሚውት ላድርግልሽ ሥራ ስላለኝ ነው አይደለም ሥራ ስላለኝ ነው ሁለት ደቂቃ እሺ እሺ ማሬ ስትመጪ ንገሪኝ ስትመጪ አይ አይላንድ ማሌ እኛ የምናወራው ጥሩ ነገር እስከሆነ ድረስ የትም ወስዶ ቢለጥፉንም ጥሩ ነገር እስካወራን ቅር። አይላንድ ማሌ ለጥፉት። እኛ እኛ ጥሩ አውርተን እናንተ ከተጠቀማችሁ እነሱም ከተጠቀሙ የእኛን ሰምተው እኛ በጣም ደስተኛ ነን። የእውነት ነው ምልሽ። እኔ ለራሴ አሁን አልፎ አልፎ ቀልዳለሁ። አሁን እንደምታቆይ በጨዋታ በቀልድ ነው የምታቆይ። ብቻ ያው አዝናናለሁ ብያስባለሁ። ያው ብሰርቡኝም ብትጠሉኝም ወዳቸዋለሁ። የምትጠሉኝ ብዙ አላችሁ።

ዜድ ነው። እግዚአብሔር ፍቅር ነው። ታያንች ልጅ አሳቂ አንተ ና ከምንግባቦ በእንትን ነው በእንግሊዝኛ ነው። እኔ እናንተ አማርኛ እናወራ እና መርካቶዬ፣ ራስሽን ጠብቂ። ለማረጋገጥ ሞክሬ የማታውን ቪዲዮ ደግሞ በደንብ አይተን፣ አንቺ እኛ የገባን አንቺ ያልገባሽ ሊኖር ይችላል፣ እናስረዳሻለን። እኔ እንደዛ ብዬ ነው የማስበው። ምንም የሚያጨናንቅ ነገር የለም። ሁሉን ነገር መልካም እንደሚሆን ነው እኔ የማስበው። እና እሱ ራሱ ዞሮ ገልብጦ እኛን ሊያንጨረጭረን ወስኖ ቆርጦ ተነስቷል። ያለማየሁ ልጅ እንግዲህ ቻሉት ወደንሱ ታይምዬ ጋሽዬ ልጁም ቻዩ ፈተናውን ደግሞ እንደምታልፊ ባለሙሉ ተስፋነን። እኛም ከጎናችሁ ነን፣ እናበረታታችኋለን። ግን ግን ግን ደሞ ማንም ሰው ማንንም ሁሌም ደጋግመዋለሁ ማንም ሰው ክፉ ቃል ካፋችሁ እንዳይወጡ። አሁን ጀምረዋል መናገር፣ አንተ ምናምን እያሉት ነው። እባካችሁ እባካችሁ እባካችሁ ልለምናችሁ፣ ክፉ ቃል አትናገሩ። ላልፍ ቀን ክፉ እንዳንናገር፣ ክፉ ኮሜንት እንዳትኮምቱ። ከቻል ላይክ ሸር አድርገን መውጣትን እንልመድ። የእውነት ነው ምላችሁ፣ እኔ ማለት ነው የእውነት ደስ ደስ እያለ ነው ቪዲዮውን የምጠብቀው የማየው ምክንያቱም እንደማያደርግ መቶ ፐርሰንት ስለማውቅ ልጆቻችን የመጡበት መንገድ እናውቃለን። ማን ያሳደገ እናውቃለን። ዩቱብ ደግሞ ምን እንደሆነ